እንግዲህ ውድ ተመልካቾቼ የናታን እና የኤፋየ ሰርግ ሁላችንም በጉጉት ስንጠብቀው የነበረው ነው። እንግዲህ ምንጊዜም ቢሆን ኤፍራታ እንደምታሸንፍ ይታወቃል። ነገሮችን ቀስ በቀስ እያስኬደ መሆኑን እያየን ነበር። በዙሪያዎቿም ብዙ ሰዎች እንዳሉ እያወቅን፣ እሷ ግን በፍጹም ናታንን አልፎ እንዳይሄድባት ወደ አፌት ያደረገችው ነገር ብዙ ነገር አለ ማለት ነው። እንግዲህ በዚህ ምን

በግል እሱ ጠንካራ ነው ብላ ብታስብም በየጊዜው ልባ እየተሰበረ ሆኖም ግን ነገሮችን እየለመነች እየማጸነች እንግዲህ ላለማደር እንግዲህ ፈልጋ እንግዲህ ወደ ቤቷ ሄዳለች ማለት ነው። ከቤቷ ስትሄድ ደግሞ ገንዬ ምነው ቀረች እያለች እየተጨነቀች ነበረ። እንግዲህ ውድ ተመልካቾች የቀጣውን ሁሉ ፓርት ይውኝ ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖች የሰላም ሰላም ብያለው። ሰላማችሁ ብዛሌ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን ተጫኑ። እንግዲህ ባለቅፈው መጨረሻ ላይ ኤፍራታን እንድታድር እንዳስገደዳት እና ከኔጋናት አትጨነቅ ሲነግረው እሱ ግን ናታን ለማንም አልተናገረም ነበር ሆኖም ገነት ተጨንቃ ከግቢ እየጠበቀች ነበረ። ቤዛ ደግሞ ምን ሆነሽ ነው ወይዘሮ ገነት እያለች ስትጠይቃት፣ ገነት ምንም እየሆንሽ ነው እንዴ? ማንን እየጠበቅሽ ነው ስትላት፣ ኤፍራታ እኮ እስካሁን አልመጣችም ስትላት፣ ሆይ የማታውቂ አታስመሲ ኤፍራታ እኮ ካለችበት አለችበት ስትላት፣ ምን እያልሽ ነው? አውቀሽ ነው እንደዚህ የምትይው ስትል አዎ በጣም አውቀዋለሁ መቼም ኤፍራታ ልጄ ምንም አልነገረችኝም ብለሽ እንዳትመልሽልኝ አለቻት ለቤዛ ቤዛ ደግሞ ገነት ምኑ ነው የምነግርሽ ስትል አዲሱ ፍቅረኛዋ ጋር እንደሄደች በቅርብ እንደሚጋቡ አልሰማሽም አለቻት እረ ባክሽ ናታልን እንዲያው አይኔ ላፈር ብላ ትተዋለች፣ ስትላት እንዴ፣ ምን ማለት ነው እያለች ስት ገነት ስታፈጥባት ድንገት ኤፍራየ ትገባለች። ይሄውልሽ፣ ይኸውልሽ፣ እሷ መጣችልሽ፣ እሷን ጠይቂያት ትላታለች። ማለት ነው ቤዛ ደግሞ ለገነት ደግሞ እንዴ፣ ምንድን ነው እውነት ነው ወይ የሚባለው ነገር ብላ ገንዬ ስያጣራች ነበርና ኤፍራታ ደግሞ እንዴ ምንድን ነው ኤፋዬ እንኳን ንገርሽ ናታል ደግሞ አጋጣሚ ያይና ምንድን ነው ገነት እያለ ናታል ደግሞ ይመጣል ማለት ነው ናታል ሲመጣ እንግዲህ ኤፍራ ተያየው ይህን ነገር ስትመለከት ማንም ሰው በእኔ ህይወት አያገባውም አርፋችሁ ተቀመጡ ስትል ትጮህባቸውና ወደ ቤት ትገባለች ምንድን ነው የሆነችው ልጄ ምንድን ነው እየተፈጠረ ያለው እያለች ገነት በጣም ትጨናነቃለች ናታል ደግሞ አይዞሽ ብሎ ወይዘሮ ወደ ቤት እያስገባት እና ገድፈው፣ ናታል በጣም ልቡ ተሰብሮ በጣም አዝኖ ነበረ። ገናገነትም ምንድነው የተፈጠረው በንተና በሷ መካከል ያለመስማማት አለ ወይ ስትለው ናታል ለማጣራት ስትሞክር፣ ናታል ግን እኔም እንዳንቺ ነኝ፣ ግራ ገብቶኛል ሲል ይመልስላታል። በቃ እንዴት ነው ይህ? እንዴት አስቻልክ? እንዴት በኤፋ እየጨከንክ? ልብ ተከፍቶ ቢታይ ኑሮ ከፍቼ ባሳይሽ ደስ ይለኝ ነበር ብሎ ናቲ ይመልስላታል። ለገነትም ይህንን መልስ ስተው ገነት ስትሰማው ኤፍራታ ለሌላ ሰው መሆኗን አስችሎት አስደስቶት እንዳልሆነና ግን ከምንም በላይ እሷ ሰው ከሚያስበው በላይ ነው ይኔ መግለጽ አቃቅቶኝ ነው እዚ በቃ አልፈልግህም ስትለይ ደስተዋ እንዳላጨለምባት ብዬ ነው አለ። እባክ የሆነ ነገር አስገድዷት ይሆናል እንጂ ባንተላያ ትጨክን ምስትል ገነት ታስጠናናዋለች። እንግዲህ እንግዲ አንተ ምንደሊ አይዞህ አይዞህና ብላ ከጭኗ ላይ ፈታርጋ ፀጉሩን እየዳበሰይ ሁሉ ሁሉ ነገር ያልፋል። ያለህበት ነገር ይገባኛል። ግን የማያልፍ ነገር የለም። አንተና ኤፍራታ ደግሞ በፍጹም አትለያዩ። ያልፏል ፈተናችሁ፣ እየተፈተናችሁ ነው ያለው። ብዙ ፈተናዎችን ቢያልፍ አብራችሁ ታልፉታላችሁ። አንደኛችሁ ለአንደኛችሁ ብርታት መሆን አለባችሁ። ወርቅ እንደሚፈተነ ሁሉ እየተፈተናችሁ ነው አለችው ማለት ነው። እኔም በተቻለ መጠን ከእናንተ ጎንነ ያለሁት እኔም የምሰራውን ነገር እሰራለሁኝ ብላ መክራ ፀጉሩን እየዳበሰችለት ነበረ። በዛ ጊዜ ነበር እንግዲህ ይህ ሁሉ ነገር ከቤት ከተከናወነ ቤዝ ያፌትም፣ እቅድ የተሳካ እያለ በጣም እየተደሰተ ነበር። ያሰብኩት ያቀድኩት ተሳካ እያለ ነበር። ሁሉም ነገር መስመር መስመር እያያዘል ቢሮ እየተደሰተ ነበረ። ከዛም እንግዲህ ሰራተኛም ቀጥሮላት እንደነበረ አይታችኋል። ሰራተኛዋ ደግሞ በስውር የገባች ሰራተኛ እንጂ እውነተኛ ሰራተኛ አይደለችም። ከገባች በኋላ ቢኒያም እና ያፌት ራሱ እየተደባደቡ እያሉ እሷ ተደብቃ በስልኳ ቪዲዮም ሆነ ድምፅ እየቀዳች ነበረ ግን እሱ በፍጹም አልጠረጠራትም ይች ልጅ ደግሞ እንሄዋን ከአላኳት አንዷ ናት ማለት ነው እና እሱ አሁን እየተዘናጋ እየሄደ ነው ሰርጉ እንደሚሳካለት እያሰበ ነው ያለው አሁን ኤፍራታ ወደ ቤት ስትመለስ እንግዲህ አንድ ነገር እንዳይደርስባት እያለ ቤት ሠራት ሰባተኛዋንም ካልፈለግሻት ልቀይርልሽ ይችላለው እያለ ነው። ወደ ቤት ስትመጣ እንደ ንግስት አድርገሽ ተንከባከቢልኝ። ወደ ቤቷ ስትመጣ ወደ የሚሄድ ቤት እያለ ሰራተኛን ሲጠይቃት ሰራተኛዋም ልቀይርልሽ አልተስማማችሽም ሲላት፣ አይ ተዋት እት ምንም እንዳታስወጣት ነበር ያለችው። እሷም ኤፍራታ ደግሞ እሷ ምንም አላደረገችኝ የመባክህ አለችው። ወድጃት አለው እንድትስራበት እንዳታስወጣት አለችው። እሺ ብሎ ከዛ በኋላ እንግዲህ አዲሷን ሰራተኛም አደራሽን የምትፈልገውን ነገር አድርጌላት እያለ ነበረ። እንግዲህ አሁን ቤዛ እና ጽዮን ደግሞ በሁለታቸው አሁን ጠብ አድርገዋል፣ እየተጣሉ ነው። የተጣሉትም በኤፍራታም ጉዳይ ነው። ምንድ ነው አንቺ ንብረታችንን እያስወሰደው ኤፍራታ ምክንያት ነው እያለች ባንቺ በሷ ነው ንብረታችን የተወረሰው ስትል ድርጅታችን ሁሉ ንብረታችን እያለች ስትነግራት በሷ ነው ስትላት፣ ቤዛ ደግሞ እባክሽ እንደሱ አትበይ፣ በአባትሽ ሀብት ንብረት ንብረት የተወረሰው በኤፍራታ አይደለም ከኤፍራታ ጋር የሚያገናኝ ነገር የለውም እያለች ፊት ለፊት መልስ ስትሰጣት አንቺም ለኤፍራታ ሆንሽ ማለት ነው? አለ ጽዮን። ደግሞ አይ ተናደደች። ጽዮንም ተናዳ ወደ ክፍሏ ትሄዳለች። ከዛም ገነት እንዴ፣ ምንድነው ይህ ነገር? ታች ገነት ቁጭ ብላ ናታልም፣ የለም ሁላቸውም፣ ጽዮንና ቤዛ ብቻቸውን እያወሩ ነበር፣ እና በጣም ፍቅራቸው ወደ ጸብ ተለውጧል እና ከዛ ቤዛ ምን እያልሽ ነው ስትል ጠየቀቻት። አንቺ ከኤፍራታ ሆነሻል፣ ለእኔ አይደለም፣ ለእኔ አታግዥኝም። የአባቴ ንብረት የተወረሰው በሷ ምክንያት መሆኑ እየትያወቅሽ አንቺ ግን ለእኔ አትሆኝኝም ስትላት፣ የአባትሽ ንብረት እኮ በአባትሽ ምክንያት እንጂ በኤፋዬ ምክንያት አይደለም ስትል አሁንም ደግማ ትመልስለታለች። አባቴ ምን ሆኖ ስትል፣ ብድር ስለነበረበት በዛ ምክንያት ነው ቤቱ የተወረሰው እንጂ ድርጅቱም፣ ሁሉም እንጂ ኤፍራታን ምክንያት ማድረግ የለብሽም አለቻት። አሁን እነሱ እንግዲህ ወዳጅነን ያሉት ደግሞ አሁን ጸብ አምጥተዋል ማለት ነው። እነ ሄውን ደግሞ በራሳቸው መንገድ ያፌትን ነገር ከባልደረቦቿ ጋር ሁና እያጠናች ትገናኝ። ቢኒያም እና ዳጊም በጣም ድብቅ ነገሮችን እየሰሩ ነው የሚገኙት። እነሱ የሚከታተላቸው ያፌት የሚሆን ሰው የለም። ለምን ደካማ ናቸው ብሎ ስላሰባቸው ምንም ይመጡብኛል በሌላ መንገድ ብሎ አላሰበም ነበረ። ናታን እውነቱን እንዳያውቅ ስለተነገረች ኤፍራታ አሁንም ይሄንን አልተናገረችም ማለት ነው። እሱን ከሰማ እጁን ይሰጣል ወይም ሆነ መፍትሄ ይሄዳል እያለ ብላ አልተሰማም ማለት ነው። ናታን ያፌት ባዘዛት መሰረት እንግዲህ ናታን ምንም ማወቅ የለበትም ስለተባለች እሺ ብላ እስካሁን ተገደሽም እንደሆነ ማሳየት የለብሽም። ወደሽ ወደ እኔ ቤት እንደምትመጪ ማድረግ አለብሽ አላትን። እያስኬደች አለች ያፌት። የሚያስጨንቀው ነገር የለም፣ አሁኑ ስለ ሰርጉ ብቻና ብቻ ነው እያሰበ ያለው እንጂ ሌላ ከኋላ የሚያጠናኝ ሰው አለ ብሎ አላሰበም። እና በዛ እንግዲህ ብዙ መረጃዎችን እየሰበሰቡበት ነው ያሉት እነሱ። በዛ ቢንያምን ፊት ለፊት መጥቶ ስለሚጋፈሰጠው ያን ያክል ቢንያም ያጠቃኛልን በጀርባ የሆነ ነገር ይሰራል ብሎ አላሰበም ነበር። እንግዲህ ምንም ቢንያም ሁልጊዜ የሚያፌት ቤት ድረስ ሄዶ ፊት ለፊት በቦክስ ቦክሶ እንግዲህ ተደባድበዋል በዛን ሰዓትም እሷ ሰራተኛም እየቀረጸች ነበር። ይሄን ነገርም እሷ ደግሞ የነ ሂዊ ሰውነች ሰራተኛ ሰራተኛ ሳትሆን ሰላይ ሁና የገባች ናት። ነገሩን ያቀነባበሩት እነ ህይወት ናቸው። እያንዳንዱ የሚያደርጉትን ነገሮች እየቀረጸች በቻላቸው መጸረ በድምፅም በቪዲዮም እያቀበለቻችላቸው ነው የሚገኙት። ሂዊ ደግሞ በውጭ በኩል እየተከታተለች ነው ያለችው። ስለዚህ ሁሉ ወደ ታገቱ ሰዎችም እንታደርሰኛለ ብላ የገመተቻትን የልብ ጓደኛ ብላ ሉሊትን ደግሞ ያሰበቻት እና ሉሊትን በጣም እየቀረባች ነው ሂውዬ ማለት ነው። ሉሊት ደግሞ ትጠቅማታለች ብዙ ነገሮችን፣ ቦታውን የምታቀው ሴቶቹ የት እንዳሉ ቦታውን የምታቀው ሉሊት ስለሆነች ማለት ነው። እንዴት እንደምታገው እያንዳንዱን እየሄደች በካሜራ እየቀረጸች ሉሊትም እያመጣችላት ነው ማለት ነው። በዚህ መሰረት እንግዲህ ያፌትን የሰርጉ ዕለት ለማፍረስ ያሰቡበት እቅድ እየሄዱ ነው ማለት ነው። እና እንግዲህ ቢኒያምና ሲሰማ ደግሞ በጣም እየተናደደ ነበረ እንዲሁም ዳግም ምን አገባችሁ ሁሉም የራሳችሁን ህይወት ሙሉ ኑሩ እያለች ነበር የምትመልስላቸው። ስለዚህ ህዊ ታሸንፋለች። ኤፍራታን ሳትሆን የአፌትን ሳይሆን ናታልን ታገባለች። ኤፋዬ ማለት ነው። ሰራተኛ እንዳትመስላችሁ ሰራተኛ አይደለችም ልጅቷ ማለት ነው። የአፌት ቤት የገባችው እንግዲህ ለእንደህዊ ከዚህ በፊት እንደ ጓደኛ የቤዛ ጓደኛ ሆና ገብታ ኤፍራታን ከማስ ወገድ እንዳዳነቻት አሁንም ደግሞ አብራ አለቃ ያለ አለቃ ፍቃድ መግባት አይቻልም፣ ይህን ነገር ላስወጣቸው እንደ ስትል፣ አንቺ ዝም ብለሽ ስሪ፣ እኔ የምለሽን ብቻ ታደርጊያለሽ እያለ ልክ ላለማስመሰል ልክ ለፊት የቆመች መስላ እየታየች ነው ሰራተኛዋ። በጣም የሚገርም ነገር። ስለዚህ እያንዳንዱን ነገር እየተከታተሉ ስለሆነው ሰርጉ፣ በፍጹም ሰርግ ላይ እሱ አሁን ጥምድ ተጠምዷል ማለት ነው ህዋ ነሄዋን ደግሞ ያሸንፋሉ። ያፌት ደግሞ እጅ ከፍ እንጂ ይያዛል ማለት ነው። ሆኖም ግን አሁን በጊዜው ቢንያም እና ዳግም ራሱ ምንድን ምን ቢያደርጋት ነው ምን ቢያስፈራራት ነው እያለ እየተወያዩ ነው። ቤዛም እንግዲህ ያሰበችው እቅድ ሁሉ ከነ ቤዛና ጽዮንም ይጋለጣሉ ማለት ነው። እና እንግዲህ እናንተ አይመለከታችሁም እስኪ እንረዳት ይሄን ነገር እያለ ዳግምም አንድ ነገር ብሎ ቢያስፈራራት እንጂ እህቴው ፍቃደኛ ሆና ይሄን ነገር አትወስንም እያለች ነው ግን እንደው ለምንድን ነው እውነት ብትልህስ ሰው አለ ብትልህስ አንተ እንዲህ አሳልፈ ሰጥሀት እንዴ እንዲህ እንደ ቀላል አየሀት እንዴ ሲል እኔ በቃ ፋየ መጫን አልፈልግም የሚሆነኝ የሚያፈቅረኝ አለ ስትለኝ ታዲያ ምን ማድረግ አለብኝ አንቺ ለምን አትረጅኝም እያለም እየመለሰላት ነበረ እንግዲህ በመጨረሻም እንግዲህ ጥሩ ነገር እናያለን ብለን እናስባለን። ውድ ተመልካቾች ስትከታተሉኝ ስለነበረም ከልብ አመሰግናለሁ። ላይክ ሸር እያደረጋቸው አበረታቱኝ። የዛሬውን በዚህ እሰናበታችኋለሁኝ። ቀጣዩን ደግሞ አቀርብላችኋለሁኝ ማለት ነው።